ባለቤት አክት እያደረጉ ብዙ ነገር እያደረጉ ነው። ኧረ በስመ አብ! እኔ የጽጌን ያህል ድፍረት ቢኖረኝ እውነቴን ነው የምላችሁ። ምንድን ነው የሚባለው? አየር መንገድን አዘግቼ መኝታ ቤት አደርገዋለሁ። ወይም ደግሞ የልደትን ካምፕ ፋየር እንትን አዘጋጀ ነበር። እውነት በጣም ኃይለኛ ኃይለኛ ድፍረት ነው ያየነው፣ እውነት ለመናገር ማለት ነው። ዛሬ ዋናው ትኩረት አድርጌ የመጣውበት የጽጌ ጉዳይ የሩታ ወይም ደግሞ የተለየ ጉዳይ አይደለም። ጽጌ ላይ ፎከስ አድርጌ ነው የመጣሁት። እውነት ለመናገር ትናንትናውን ቪዲዮ ካየሁት በኋላ እኔ ምንም አይነት መልስ ለመስጠት ሞክሬ ነበር። ለምን ብለን ብለን አንዳንዴ ንቀን የተውነው ነገር ነው በቃ፣ እነሱም አምነውበት እያደረጉት ያሉት ነገር ስለሆነ በቃ እንደፈለጉ ብዬ ትቼው ነበር፣ ግን የደረሰኝ መልእክት ደግሞ ያንን እንዳልል አደረገኝ ማለት ነው። ስለዚህ ጽጌን ሰሞኑን ትቻት ነበረ፣ ዛሬ ግን እመለስባታለሁ። የደረሰኝ መልእክት በጣም በጣም በጣም በጣም በጣም የሚገርም ነው ማለት ነው። መልእክቱን መለስበታለሁ፣ ግን ምንድን ነው ግን ሰው ቤት ገብቶ እንደዚህ እንደ ባለቤት አክት ማድረግ የጽጌ ነገር ዳኒን እራሷ አይታችሁታል። በጣም ኦቨር አክት እያደረጉ ነው ብዙዎቻችሁ፣ ድራማው አለቀ ድራማው እንደዚህ ድራማም ሊሆን ይችላል። ግን እንደዚህ አይነት ሰው ግን በህይወታችሁ አጋጥሟችሁና መጥቶባችሁ አያውቅም? እንደዚህ አይነት አደገኛ ሰው እንደዚህ አይነት እንትን ህይወታችሁን መሰቃቅሉት አያውቅ? እስኪ እናንተ ንገሩ። እንደዚህ አይነት ሰው የእናንተን ህይወት ረብሿችሁ ወይም ደግሞ የእናንተን ላይፋ አመሰቃቅሎ ታያቅም? በማያገባው ገብቶ። ከዚህ ቪዲዮ ከዚህ ከምነግራችሁ ከደረሰኝ ድምፅ መልዕክት ሁሉንም ነገር ታውቃላችሁ። እኔ ምን እንደወሰደች አላቅም። ነገር ግን ምን ይዛ እንደሆነች፣ እንዴት እየተደሰተች እንደሄደች፣ እንዴት መኪና ዋስ ገብታ ቶሎ እንደሄደች ሁሉም መረጃው ደርሰውኛል። እንደዚህ አይነት እንደ ፅጌ አይነት እንደ ዳን አይነት ህይወታችሁ መጥጦት አመሰቃቅሎ ታያቅም? እንግዲህ ተመልከቱ። ይሄ ቤት የታመሰውና ብዙ ነገሮች የተቀየሩት በሁለቱ ምክንያት ነው። የሩታ እንደዚህ አይነት የተለየ ባህሪ አብርሃም ላይ ማሳየት የተለየ ነገር ማድረ እሱን ጭራሽ ወደ እል መገፋፋት ምን አስፈለገ? እያየች እኮ ነው ቤቷን ማን እየረበሸ እንዳለ ማን መጥቶ እየረበሸ እንደሆነ እያያችሁ ነው። ተናበው ነው የሚሰሩት ሶስቱ። ብታምኑኝም ባታምኑኝም እኔ እንደሚደርሰኝ መረጃ ከሆነ ሶስቱም ተናበው ነው የሚሰሩት። በአስር ጣት ይፈርም ይነግራችኋለሁ። ሶስቱም ተናበው ነው የሚሰሩት። ትናንትና ፅጌ ገብታ መኝታ ቤት ውስጥ ስቆልፍ ማለት ነው፣ ምን እያደረገች እንዳለች ምናምን። ሩታ ስሜታዊ ስለሆነች አልተረዳ አልተገለጠላትም። ዳኒ ምዛ ጋር የሚያጀው አኩማት ነው ያየችው፣ ግን እነሱን ሊጎዳ የሚችል ነው ዶክመንት ስታወጣ የነበረው። አንተ በምን አወቅክ መኝታ ቤት ውስጥ ነበር ኮ ልትሉኝ ትችላላችሁ፣ ግን ያ አይደለም ጉዳዩ። የደረሰኝን መልእክት ስትሰሙት የዛን ጊዜ ሁሉንም ነገር ተገላልጦታ ያላችሁ። የእኔ ቤተሰቦች በጣም ጠንቃቃ ናቸው። በጥርጣሬ ነው ነገሮችን የሚመለከቱት። እላይ በላይ ነው መረጃ የሚያደርሱኝ። የሜሪ ቤት የተደረገውን ነገር አላነሳሁትም። ተጨባጭ መረጃም እጄ ገብቷል። የሜሪን ነገር አጣርቼ በደንብ አድርጌ መረጃውን እጄ እስከሚገባ ድረስ ነው ዳኔ ተከራይ ያለችው ቤት ዳኒ ተከራይቶ ሳይሆን ማለት ነው። የራሷ ለዚህ ተንኮል ያዘጋጀ የራሷ የራሷ የሜሪ ቤት እንደሆነ በተጨባጭ መረጃ ደርሶኛል። ሜሪን የዚህ ነገር አባል እንደሆነች አሁንም የሚያስመስሉት ጉዞ ተሳክቶ ሁለቱን አለያይተው ዳኒ እንዳሰበው እንግዲህ መኪናውን አስይዞ ነው አደለ ዱባይ ሊሄድ ያለው እንዳሰበው እስከሚሳካ እስከሚሰመር ድረስ የተጣሉ መስለው እነሱ ለማቧጨር እና ለማጣላት እያሰቡበት ነው። ሩታ ግን አሁንም አልተገለጠላትም። አሁንም እነዚህን ሰዎች ወደ ሕይወቷ እያስገባች ትረብሻለች ምን አለ ራሷ በሯን ዘግታ ይጥሙ ይሄን ቤት አፍርሼ ነው የሚሄደው ማለት እንዴት እንዴት ይባላል እንዴት ትላለች እንዴ በቀላሉ ነው እንዴ ያቆመችው በቀላሉ ነው እንዴ ቤት ያቆመችው ግን ትናንትና እሷ እንደዛ ተናዳ ስትንጨረጨር ጽጌ ምን አይነት ፌበር ሰርታት እንደሄደች ማለት ነው ከዚህ ቪዲዮ ከዚህ ከምነግራችሁ ከደረሰኝ ድምፅ መልእክት ሁሉንም ነገር ታውቃላችሁ እኔ ምን እንደወሰደች አላቅም ነገር ግን ምን ይዛ እንደሆነች ምን እንዴት እየተደሰተች እንደሄደች፣ እንዴት መኪና ውስጥ ገብታ ቶሎ እንደሄደች ሁሉም መረጃው ደርሶኛል። ጽጌና ሜሪ አልተጣሉም። ይሄን እመኑ። ይዋጠላችሁም ባይዋጠላችሁም ጽጌና ሜሪ አልተጣሉ። ይሄን የምነግረው ማለት ነው ሴረኞችን የሴረኞችን ስራ እያከሸፍን ያለንበት ሁኔታ ነው። ሴረኞቹ እነማናቸው? የነዳኒ ዳኒ ግሩፖች አሉ የሜሪን ግሩፖች አሉ። ኮሜንት ላይ የሚንጫጩ በማያገባ እንደዚህ እያሉ ኮሜንት ላይ የሚንጫጩ የእነሱም ደግሞ ማለት ነው ልብ ቀጥ የሚያደርግ መረጃዎች አሉኝ። አሁንም እቀጥልበታለሁ። አቤት ስልኬ። ምን ቴሌግራም ላይ ነው? ቴሌግራም ላይ ነው፣ ዩቲዩብ ላይ ነው ያገኘሽው ወይስ? አይ በዚሁ ነው። ለነገሩ የፈለኩት፣ አይ ብዙዎች የተሳሳተ መረጃ እየነገሩ ምናምን ስለሆነ እናት ነገሩን በማጣራት ስለፈለኩ አይ፣ ምን ነበር እናቴ? እሺ ንገሪኝ። በአይን ያየሁት ነገር ነው። እነ አብርሃም ብሎክ ላይ ስለምኖር ትናንትና ይሁን ወረቀት እዛ ስትወጣ ስላየኋት ማንን ያይሻት ፅጌ ስላየሁ መረጃውን መስጠት ፈልጌ ነው። እዚህ ደግሞ መረጃ የሚሆኑ አንዱ ነገር ሁሉንም ስሜን ግን መጥቀስ ካልፈለኩ ስናገር በመረጃ ነው እሺ፣ ግን አሁን ስለ መረጃው ትክክለኛነት በስልክ የቀረሽው ነገር አለ? ምንም የቀ- ያስቀረውስ ነገር የለም። እኔ ጋር ግን ያው በዐይኔ ስላየው ምናልባት ከጠቀመህ ብዬሽ ልንገርህ ብዬሽ ነው። እና ትናንት ቪዲዮዋቸው ላይ ስመኝታ ቤት ሳያ ፅጌ ስለፊቷ ላይ መደናገጥም ስላየው ገባኝ ገባኝ። ወረቀት ይዛ ስትወጣ ይቻታለሁ። አመሰግናለሁ። እና ስምሽን መጥቀስ ብትቀሽ እናንተን ብትይልኝ ደስ ይለኛል። አይ ለእነሱ ያው እዛው አንድ ብሎክ ላይ ስለሆነ ለእነሱ ቅርብ ስለሆን ለእኔም ትንሽ ችግር ስላለው ነው። እሽታችን በጣም አመሰግናለሁ። እኔ ያለውን ነገር አጣርቼ እኔ እንትንልሻለሁ ግን እንደዚህ ካለ የምታሳውቂኝ በጣም አመሰግናለሁ ትከታተያለሽ የኔን ቻናል እሺ አመሰግናለሁ ያለውን ነገር ደግሞ እንደዚሁ እኔ የምደውልልሽ አለው እዛ ብሎክ ላይ ታለሽ የታዘብሽውን ይመስለኛል ለአንቺ ነበርሽ የሆነ ጊዜ በቴሌግራም መልእክት የላክሽልኝ ከዚህ በፊትም ልኬልሻለሁ በጽሁፍ የላክሽልኝ በጽሁፍ እሺ፣ አመሰግናለሁ። ያው ፅጌ እያደረገች ያለችው ነገር ትክክል አይደለም። እናንተም ካያችሁት እና እኛም ደግሞ ያው ለተመልካቹ ክብር ሲባል የሁለቱን አንድነት ምንም አይነት አሁን ንዴት ቢኖር የነሱን አንድነት ስለምንፈልግ ቢያንስ ተግባብተው እንዲሰሩ ለ እየጣርን ያለነውና ለዛ ነው ብዙዎቻቸው በሌላ ይወስዱታል። ግን እኔ ደግሞ ያው የናንተን የተመልካችን ጥያቄ መመለስ ነውና በጣም አመሰግናለሁ። ቴሌግራም ላይ ነው። ምሳሌም ባለፈው ጽሁፍ ልካሽልኛል። እውነት ለትብብርሽ በጣም አመሰግናለሁ። እሺ እቴ፣ አዲስ ነገር ካለ በቃ አሳውቂኝ። ደውልሻለሁ። እሺ

ዋ ነውእንደሰማችሁት ነው ቤተሰብ፣ እየተደረገ እና እየሆነ ያለው ነገር ከምትገምቱት እና ከምታስቡት በላይ ነው። አያቸው አይደለ እዛ እሷ ስትንጨረጨር እና እሷ ስትብሰለሰል እሷ ስራዋን ሰርታ በጎን ላጣለች። እኔ አሁንም ምነግራለ ምነግራችሁ ቤተሰቦች፣ እናንተን መረጃውን አድርሱኝ፣ በድፍረት በድፍረት በድፍረት ካልባለ መፍራት፣ እያንዳንዱን ነገር አጋልጣለሁ እለቃለሁ። እናንተ ብቻ ይሄን ይድረስ፣ ይሄን ነገር አውጣ በሉኝ፣ እለቀዋለሁ። የሜሪ የላካችሁልኝ የሜሪ ቲክቶክ ቪዲዮ እዛ ቤት ውስጥ ስሰራ የተላከልኝ ቪዲዮ አጣርቼዋለሁ። ስለሱ ተጨባጭ መረጃ በደንብ ደግሞ ማካተት ስላለብኝ ነው። እውነት እኔ የተውኳት ወንድሟ ለምኖ ምናምን ነበር። ሜሪን ግን ከጀርባ ያረገች እና በብልጠት የያዘች መንገድ እኔ ሳለደንቃት አላልፍም። እሱ ላይ መለስልሻለሁ። አለቀው፣ ሁሉን ነገር አውጠዋለሁ። እኔ እንደቀላሉ አትይኝ። ሜሪ ግን እዛ ቤት የማን ቤት እንደሆነ ዳኒ ተከራይቶ ሳይሆን አንቺ አፈላልገሽ የራስሽ ቤት ውስጥ እንዴት አድርጋችሁ ሩታን እንደሸወዳችኋት በመረጃ እወጣለሁ። ይህን እንትን የምለው ነገር አለቅም። አውቄ ነው ዝም ያልኩት። እና ምለምናችሁ እና የምነግራችሁ ነገር ከንቀት ወይም ደግሞ ከጥላች አይደለም። የምትደር ቴሌግራም ላይ የምትልኩልኝን ነገር ማለቀው ወይም ደግሞ እናንተን ለመጉዳት እናንተን እንትን ለማድረግ በማሰብ አይደለም። እንድትረዱኝና እንድታቆኝ የምፈልገው ነገሩን ማጣራትና በደንብ አድርጌ ደግሞ የአንድ ቪዲዮ ከመስራቴ በፊት ነገሩን እንትን መለየት አለብኝ ብዬ ስለማስብ ነው። ከልብ ይቅርታ አድርጉልኝ። ወዳችኋለሁ፣ አከብራችኋለሁ። አሁንም ላኩልኝ። ፅጌ ግን ማለት ነው የወሰደችው ወረቀት ምን እንደሆነ ሁሉን ነገር በተግባር ማረጋገጫ እስከማገኝ ድረስ ነው። ፅጌ እንግዲህ ከሩታና ከአብርሃም ክፍል ይዛ ወጣለች፣ እንዲሁም በጣም ተንጫጫችና ተናደደች እንጂ ሌላ ሴት ቢሆን እንደ ሩታ ሌላ ሰው ቢሆን ማለት ነው ፅጌን እዛ አንቆ ብዙ ጉዳን በወጣ ነበረ። ግን ከዳኒ ጋር ተናበው ስለሆነ በቴክኒክ ይዛ እንድትወጣ ሆናለች ማለት ነው። ለዚህ ደግሞ ዳኒ በደንብ በደንብ ስራውን ሰርቷል። እናንተ ያለያያች ዳኒ ስራውን ሰርቷል። ስለዚህ ውድ ቤተሰብ ይህን ነገር በተጨባጭ ነገም ከነገ ወዲያም እያወጣው ይቀጥላለው የፅጌን ጉድ በሚቀጥለው ደግሞ ምን ይዛ እንደወጣች መረጃው ሲደርሰኝ ያው ከእናንተን የሚደርሰኝ መረጃ ያላችሁ እናንተ ናችሁ እና ከእናንተው ስለሚደርሰኝ ይዤ እመለሳለሁ። ባይ ሱራዛ ብሻ ነበር።